በምንጃር ሸንኮራ የቤተ ክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ የ36 ሰዎች ሕይወት አለፈ። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና አጭር መረጃ ያገኘው እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን ለግንባታ የተረበረበ እንጨት ተደርምሶ ቢያንስ 36 ሰዎች ሕይወታቸው አለፈ። ዛሬ የማርያምን ዓመታዊ በዓል ለማክበር በስፍራው የተገኘው ምዕመን እየተሰራ ያለውን ቤተ ክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት ደርሰዋል። አደጋው የደረሰው ዛሬ መስከረም 21 2018 ዓ ም ማለዳ ከጠዋቱ 1 ከ45 ላይ እንደሆነና በአደጋው 36 ሰዎች እስካሁን ድረስ ህይወታቸው ማለፉ ሲረጋገጥ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለሚዲያ ተናግረዋል። የፎቁ መረማመጃ 14 ዓመት የቆየ ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫነው ተሰብሮ አደጋው ደርሷል፣ በማለት አደጋው እንዴት እንደተከሰተ አስረድቷል የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተ ክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉት የአካባቢው ኃላፊዎች ተጎጂዎቹን በአካባቢው ወደሚገኙ የተለያዩ የህክምና ተቋማት መወሰዳቸውን ገልጸዋል። ይህ ወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለሚዲያ እንደተናገሩት እስካሁንም ሞታቸው የተረጋገጠው ሰላሳ ሰዎች ቢሆኑም ቁጥሩ ከዚህም ከፍ ሊል ይችላል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጠናፉ አባተ ረፋድ ላይ ለብሔራዊ የቴሌቪዥን ጣቢያ በሰጡት ማብራሪያ ከርብራቡ ስር ያልወጡ ዜጎች እንደሚገኙና እነርሱን የማውጣት ስራ እየተሰራ እንደሆነ ተናግረዋል። የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ዛሬ ከሰዓት ለሚዲያ እንደገለጹት ከሰዓታት በኋላ ሰዎችን ከርብራቡ ስር ለማውጣት ተችሏል። ቢያንስ ለሶስት ሰዓት ያህል ሰዎቹን የማውጣት ስራ ሰርተናል። መከላከያም ሳይቀር በመረባረብ ሰዎቹን በሙሉ አውጥተናል ብለዋል። የቀን ሰራተኞች መምህራንና መነኩሴዎች ከሞቱት ምእመናን መካከል እንደሚገኙበትም አክለዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ ከጠዋቱ ሁለት ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጡ መሆናቸውን ገልጿል። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል አምስቱ ወደ አዲስ አበባ መላካቸውን ጨምረው ተናግረዋል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ሀምሳ አምስት ሰዎች ከመካከለኛ እስከ ከፍተኛ ጉዳት እንደደረሰባቸው ለብሔራዊ ቴሌቪዥን ጣቢያ ገልጿል። የደረሰውን አደጋ ተከትለው መንግስት ባወጣው የሀዘን መግለጫ ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ መንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በህክምና ላይ ለሚገኙት በፍጥነት ማገገምን እንመኛለን ብለዋል። የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 አመት እስከ 80 አመት እንደሚደርሱ ለሚዲያ ገልጸዋል። አቶ ገብረ ወልድ ተስፋ የተባሉ የአይን እማኝ እንጨቱ ስወድቅ የነበረው ጩኸት በጣም ያስፈራ ነበር ስሉ ለሚዲያ ገልጸዋል። መደናገጡ ግርግሩና የህዝቡ ወከባ ብኖርም የጸጥታ ኃይሎች ምእመናኑንና የቤተ ክርስቲያኑ አገልጋዮችም ተረባርቧል። በተቻለ ፍጥነት የወደቀው እንጨት ተነስቷል ስሉም አክለዋል። ጉዳት የደረሰባቸውን ሰዎች ወደ ሆስፒታል በአፋጣኝ ለመውሰድ ርብርብ መደረጉንም አቶ ገብረ ወልድ ገልጿል። የህዝብ ውይይት ይደረጋል ስለተባለና ባዛርም ስለሚካሄድ ህዝቡ በብዛት ታላቁ ንግስ ላይ ሄዶ ነበር ያሉት የአይን ማኙ በእንጨት የተሰራው መወጣጫ ላይ የነበሩ የግንባታው ጎብኚዎች ቁጥር ከፍተኛ መሆኑ ለአደጋው መንስኤ መሆኑን አስረድቷል። እስካሁን የሞቱ ሰዎች ቁጥር ወደ 36 መድረሱን መስማታቸውንም አክለዋል። ከፍተኛ ጉዳት የደረሰባቸው ሰዎች ወደ 55 ገደማ መድረሳቸውንም ገልጸዋል። የተደረመሰው እንጨት በአካባቢው ማህበረሰብ ርብርብ ከተነሳ በኋላ ስራ ተቅዳሴ እንደተከናወነ እና ነገ የሞቱ ሰዎች ስርዓተ ቀብር እንደሚፈጸም አቶ ገብረ ወልድ ለሚዲያ ገልጿል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ሐዲስ ነቃ ጥበብ አባቡ ለሚዲያ እንደተናገሩት በአካባቢው ማህበረሰብ ገንዘብ መዋጮ እየተገነባ ያለው አዲስ ቤተ ክርስቲያን የጉልላቱ መስቀል የወጣበት ዕለት በመሆኑ በዓሉ በስፋት ተከብረዋል። የግንባታው ማጠናቀቂያና ስእላትን ለማየት በርካታ ሰዎች ወደ አዲሱ ህንጻ መግባታቸውንም መጋቤ ሐዲስ ነቃ ጥበብ አክለዋል። እስከ ጣሪያው ያለውን ዲዛይን ለማየት ነው የወጡት። እጅግ አሳዛኝ ልብ ሰባሪ ክስተት ነው። እንደ ሀገርም እንደ ቤተ ክርስቲያንም ትልቅ መርዶ ነው የገጠመን ዋና ስራ አስኪያጁ። ቤተ ክርስቲያን በረከት ለማግኘት ሄዶ አስክሬን መመለስ ልብ ውስጥ የምፈጥረው ነገር ለማንም የምሰውር አይደለም። የእግዚአብሔር ጥሪ ነው። እንደ ሰውኛ ግን ልብ የሚያደማ ነው። ስሉም አክሌዋል እጅግ አሳዛኝ ነው። ይህ ቤተ ክርስቲያን በጣም በሚያሳዝን ሁኔታ እንግዲህ ለአስራ ምናምን አመት የተሰራ ጣሪያ ላይ የነበረው እንጨት እንደሆነ ጭምርም ነው በዚሁ ላይ ወድቆ በርካታ ቁጥር ያላቸው ወቸው ጉድ በሚያስብል ሁኔታ በትንሹ ሰላሳ ሰዎች እንደ ሞቱ ጭምርም ነው የወጡትን መረጃዎች በርካቶችን እምባ ያራጨ አብዛኞቹ እንግዲህ በሰላም ይመለሳሉ ብሎ በጠብቁም ህይወታቸው ማለፉ በርካቶችን ያሳዘንና ያስደነገጠ ክስተት ነው። ለዚህም ነው ሴፍቲ ዘፈርስት ወይም ሴፍቲ መቅደም አለበት ከማንኛውም። ዝም ብለውም ሰዎችን ሲያስወጡም እንደው ቤተ ክርስቲያኒቱ ራሱ እንዴት ነው፣ እዛ አካባቢ ጥበቃ ለምንድ ነው ያልተደረገው? ባልተጠናቀቀና እንጨቱ አስተማማኝ ባልሆነበት ላይ በዚህ ልክ ወደ ላይ እንድወጡና በጣም በሚያሳዝን ሁኔታ እነዚህ ምዕመናን ወጥቶ እንዲያልቁ በጣም በሚያሳዝን ሁኔታ እንግዲህ እንጨቱ የቆየ እንደሆነ ጭምርም ነው ዋነኛው ምክንያት የሆነው አብዛኞቹ እንግዲህ በጣም እንዳዘኑ ጭምርም ነው። ከዚህ በላይም ይወጣል። ግን በርካቶቹ ሴፍቲ በሌለበት እንጨት ላይ እንዴት ወጡ? በንብሉ ለበርካታ ዓመታት ደግሞ የቆየ እንጨት፣ ግንባታ ላይ የቆየ እንጨት እንደሆነ ጭምርም ነው። የመሸከም አቅም ውስጥ ከሰላሳ በላይ እንግዲህ ወደ ሀምሳ ሰው ደግሞ እንደቆሰለ ነው ክፉኛ ወደ እንግዲህ በትንሹ ወደ መቶ የምጠጉ ሰዎች በዚህ እንጨት ላይ ተረማምደውበታል ማለትም ነው። ከዛም የተነሳ ኦቨርሎደር ስለሆነ እንጨቱ ደግሞ ካለውም ቆይታ አንጻር የተነሳ በዚህ ደረጃ ለምንድ ነው ተቆጣጣሪዎቹ የሌሉት? ጉብኝት ሰው ሶጣ እንዴት ነው በአንዴ መቶ ሰው ራሱ ሰው ራሱ እንዳው በጣም በሚያሳዝን ሁኔታ አደጋው ብቻ ሳይሆን እንዳው እንጨቱ ራሱ በሰላም ቢሆን ቡርቅስ የሚለው ነገርም ልታሰብበት ይገባል። አልፎም ደግሞ እንደዚህው እንጨቱ ተሰብሮ ወደቀ በጣም በሚያሳዝን ልብ በምሰብር መልኩ ማለትም ነው በርካታ ቁጥር የሆነኑት ወንድሞቻችን ማለፋቸው በርካቶችን ያሳዘነ እንደ ሀገርም ቤተ ክርስቲያኒቱ በታሪኳ ገጥሟዋት የማያውቅ ክስተት እንደሆነ በጣም አሳዛኝና ልብ ሰባሪ ክስተት ነው። ቤተ ክርስቲያኑ ደግሞ ካለው ግዝበትና ትልቅነት በኢትዮጵያ ታሪክም በጣም አሉ ከተባሉት ቤተ ክርስቲያን ውስጥ አንዱ እንደሆነ ጨምረም ነው በርካቶችም የገለጹ ያሉት። ለምረቃ አስራ ምናምን አመት የፈጀበት ግንባታ ላይ ይህ ቤተ ክርስቲያን ረጅም እድሜ እንዳስቆጠረ ጨምረም ነው። በዚሁ ግንባታ ላይ የነበረው እንጨት ነው የተሰበረው፣ በማለትም ነው የመረጃ ምንጮች ሲገልጹ እየነበሩት። ማለትም ነው በአሁኑ ሰዓት እንግዲህ በዚሁ ቤተሰቦቻቸው ከፍተኛ ሐዘን ክፉና አስቸጋሪ ጊዜ እያሳለፉ እንደሆነ ጨምርም በጣም አስቸጋሪ ሰዓታት እንደሆነ ጨምርም ነው። በጣም በሚያሳዝን ሁኔታ እነዚህ ሰዎች ማለፋቸው በዚሁ አደጋ መልኩ ማለፋቸው ነው በጣም ልብ የምሰብረው በርካቶቹም እየገለጹ ያሉት እንግዲህ ወደ ሰላሳ የሚሆኑት ሰዎች ነፍሳቸው ማለፍ በጣም ያሳዝናል። ወደፊቱም ቢሆን ጥንቃቄ ይጠይቃል። ግንባታ ቦታ ሰው ማንኛውም ሰው ከመውጣቱ በፊት ሴፍቲ ምን ያህል ወሳኝ እንደሆነ ጭምርም ጥንቃቄ ልታሰብበትና በደንብ ትኩረት ተሰጥቶ ልሰራበት እንደሚገባ ጭምርም ነው። እኛ ሀገር ያልተለመደም አብዛኛው ሰው ቸልተኛ ነው። በቃ ቸልተኝነት እዚህ ደግሞም እንጨቱ ላይ ሲወጡ ቁጥሩ ኦቨርሎድን እንደሚሆንም ለምን እዛው አልተጠነቀቅትም አልተጠነቀቁም በማለት ነው በርካቶቹም ሀሳባቸውንና ሀዘናቸውንም እየገለጹ ያሉት በጣም የሚያሳዝንና ልብ የምሰብር ነው ወ ሰዎቻቸው ጉድ የሚያስብ በርካቶችን ያስደነገጠ ክስተት ነው። እንዲህ ሰላሳ ሰው ይሞታል በማለት ነው። ቤተ ክርስቲያኒቱ ካላት ርዝመት አንጻር የወደቁበት ቦታ በላይ ደግሞ ታች የነበረው በጣም አሳዛኝና አስቸጋሪ ሁኔታ ስለሆነ በዚሁ ላይ ህይወታቸው ሊያልፍ እንደቻለ ጨምረም በዚሁ አሳዛኝና ልብ ሰባሪ ታሪክ በኢትዮጵያ ታሪክ ተደምቶም ተሰምቶም በማይታወቅ ሁኔታ የተከሰተውን ክስተት በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። በዚ ለሞቱት ወንድምና እህቶቻችን ከልብ ከሚዲያችን መጽናናቱን ቤተሰቦቻቸው እንመኛለን። ፈጣሪ ጽናቱን ይስጣችሁ።